ከአንድ ቢሊዮን ብር በላይ በማሰባሰብ ተጠናቀቀ። ከየካቲት 1 ቀን 2017 ዓ ም ጀምሮ በሴፉ በኢቢኤስ እና በሴፉ ሼው ዩቱብ ቻናል ላይ እየተደረገ በቆየው የቀጥታ ስርጭት የገቢ ማሰባሰቢያ መሪያ ግብር ላይ የመጀመሪያ ዙር የገቢ ማሰባሰብ የቀጥታ ስርጭት ግቡን በማሳካት ከአንድ ቢሊዮን ብር በላይ በማሰባሰብ በይፋ ተጠናቀቀ። መቄዶንያ የአረጋውያንና የአእምሮ ሕሙማን መርጃ ማዕከል በአዲስ አበባ እያስገነባ ለሚገኘው የአረጋውያን መኖሪያና ዘመናዊ ሆስፒታል አጠቃላይ የፊኒሽንግ ስራውን ለማጠናቀቅ አምስት ቢሊዮን ብር እንደሚያስፈልግ በመግለጽ ከየካቲት አንድ ቀን ሁለት ሺ አስራ ሰባት አመተ ምህረት ጀምሮ የመጀመሪያ ዙር የገቢ ማሰባሰቢያ ዝግጅት አንድ ቢሊዮን ብር ለማሰባሰብ እቅድ በመያዝ በሴፍ ኦን ኢቢስ እና በሴፍ ሾው ዩቲዩብ ቻናል ላይ በመጀመር ላለፉት ሶስት ወራት ወይም ዘጠና ቀናት በቆየው ገቢ ማሰባሰብ ፕሮግራም ላይ የታሰበው እቅድ በማሳካት አጠቃላይ በገንዘብና በአይነት ከአንድ ቢሊዮን ብር በላይ በማሰባሰብ በሴፉ ዩቲዩብ ቻናል ላይ የተደረገው የመጀመሪያ ዙር የገቢ ማሰባሰብ ግንቦት አንድ ቀን 2017 ዓ.ም በይፋ ተጠናቋል። ይህ የገቢ ማሰባሰብ ፕሮግራም የተካሄደበት ሴፎን ኢቢኤስ እና ሴፉ ሾው ዩቱብ ቻናል በቀጥታ ስርጭትና በማስታወቂያ ገቢ የተገኘ ብር አራት ሚሊየን ሶስት መቶ ሀያ አምስት ሺ ሰማኒያ አምስት ነጥብ ስድስት ሶስት ለመቄዶንያ ገቢ የተደረገ ሲሆን በመዝጊያ ስነስርዓት ላይ የተገኙት የመቄዶኒያ የአረጋውያንና የአእምሮ ሕሙማን መርጃ ማዕከል መስራች የክቡር ዶክተር ቢንያም በለጠ ላለፉት ሶስት ወራት ሲደረግ በቆየው ዝግጅት ላይ የተሳተፉትን በሙሉ በማመስገን ለዚሁ ዝግጅት ዋናው ሚና ኃላፊነት በመውሰድ የአንድ ቢሊዮን ብር ግብ እንዲሳካ ላደረገው ለሰይፉ ፋንታሁን ምስጋና በማቅረብ የምስጋና የምስክር ወረቀት የተበረከተ ሲሆን እንዲሁም በመቄዶኒያ በሚገኙ ተረጂዎች በእጅ ጥበብ የተሰራ ጋቢ ለሴፉ ፋንታሁንና ለአርቲስት ይገረም ደጀነ ያለበሱ ሲሆን በአረጋውያኑ ምርቃ በመታጀብም በሴፉ ፋንታውን ምስል የተቀረጸ ምስለ ቅርጽ በስጦታ አበርክተዋል። በዚሁ በሴፉ በኢቢኤስ ና በሴፉ ሾው ዩቱብ ቻናል በቀጥታ ስርጭት ላለፉት ሶስት ወራት በዘለቀውና ለተመልካቾች በደረሰ የገቢ ማሰባሰቢያ መርሃ ግብር ከተለያዩ የሃይማኖት ተቋማት የመጡ መምህራን፣ የኪነ ጥበብ ሰዎች፣ የተለያዩ የመንግስትና የግል ተቋማት፣ ባንኮች እና የሚዲያ ባለሙያዎች መድረኩን በማድመቅ ልግስና በመስጠትና ለጋሾችን በማበረታታት አብረን ቆይተዋል። አሁንም በመቄዶንያ ዩቱብ ቻናል የቀጥታ ስርጭት የገቢ ማሰባሰቢያ እንደቀጠለ ነው። ሚኪ ነኝ። ኬሚክ ታቡሩን ፖይነን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ። ሰላም ቆዩልኝ።